ማናውቀው መቼና እንዴት የሚለውን ያለን ዛሬ ብቻ። ዛሬ አንዳንዴ ስንኖር የምን ሞት አይመስለን፣ እንዲህ አድርጌ እዛ ሄጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለው፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን ነገበኛ እጃ አደለችማ፣ እስካሁን ያደረኳቸው። ነገሮች የግድ ሞት የመጣስ ይመስለኝ አልነበረም። ማድረግ የነበረብን ዛሬም ማድረግ ያለብንን ነገር ሁሉ ቅድሚያ መስጠት ያለብንን ነገር ሁሉ ቅድሚያ ሰጥተን ከሁሉም ሰው ጋር በፍቅር ኖረን ነው ማለፍ ያለብን። ከፍቅር የሚበልጥ በዚች ምድር ላይ ምን አለ? ሰላም አሰላም አለይኩም ወራህምቱላ በረካቱ። ውድ ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ በጣም ሰላም ነኝ አልሐምዱላሁ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ዛሬ ብሩኬ ማለት ነው መልእክት ሸርሸር አድርጓል። እንግዲህ እስኪ በሰላም ያምጣልን። ስትጠፉ ይጨንቅናል ማለት የሚያወዱ ቤተሰቦች ይህ ለቤት ያደስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ይህንንም አበረታት ማለት ነው። ለምታበረታተኝም ከልብ ከልብ ነው ማመሰግነው። ክበሩ ልጅ ጀዛኩምላ ኸይረን እና ቡራና ሀይሚዬ የእኛ ጨረቃዎች ማለት ነው። ዛሬ በፏፈሽ እንደምመጡ ተስፋ እናደርጋለን። የምሬቱ ቦቲክቶክ ሁሉ ነገር ጨር ነው የሚለው እናንተ ስትቀሩ ማለት ነው። እንግዲህ የፈጣሪ ጸጋ ነው። እና የእኛ ተወዳጆች በፋፎች እንደሚመጡ ተስፋ እናደርጋለን። ለሁላችንም ፍቅር መተሳሰብን ይስጠን ማለት ነው። ብሩክ ትልቅ መልእክት ነው ያስተላለፈው ለገባው ማለት ነው። ምቀኝነት ምንም አይጠቅምም። ኢትዮጵያ እንደዚህ ሰላምና፣ ፍቅር አንድነት ቢኖር እንደዚህ ዝቅ አትልም ነበር። የምር ያው ብቻ አገር ናት ና አገራችን ማለታችን አይቀርም። በአሁን ሰዓት ኢትዮጵያ ምንም መኖርም የሚያስጠላበት ጊዜ ሆኗል። ታይቀ ማለት ነው። እና አላህ ሰላም ያምጣልን ፍቅሩን አንድነትን ያምጣልን። ለእናት ሀገራችን የስደት ኑሮ አይሞላም የምር ከአስር አንድ ነው እንጂ አልሐምዱሊላህ አለኩልያል። እና ውድ ቤተሰቦቼ ያላህ ከክፉ ነገር ይጠብቅልን። ጨረቃዎቻችንን ሐይሚና ብሩቄ እንሻላህ ጉዞ ወደፊት ማለት ነው። ዛሬ በአዲስ ነገር እንደምመጡ ተስፋ እናደርጋለን። ያው ያጠፋፉ ያስጨንቃል። እንግዲህ የደስታ ነው ብለን እንፍታው በራሳችን ማለት ነው። ያው በደስታ በፋፈስ እንደሚመጡ እርግጠኛ ነን ማለት ነው። ያው እናንተ ካልመጣችሁ የምር ጭር ነው የሚለው ይደብራልም እና ሱስ መሆን ከባድ ነው። መላመድ እና ምንም ማድረግ አይቻልም። እንግዲህ አንዳንዶቹ ማለት ነው አንዳንዶች ሰዎች ጥጋችሁን ያዙ። ምንም መብታችን ነው የፈለግነው መስራት የፈለገውን እንደ ያኔ አድገናል። አድግ ያለሁ ብላለ የሚዬ ራሳችን ራሳችን የምናውቀውን የሚጠቅመውን የምናውቅ ሰዎች ነን። በቃ ለራሳችሁ ወቁ ማለት ነው። አንዳንድ ሰዎች ወላ አንዳንድ ጊዜ ክፋት አታድርጉ። ሰው በጣም የቀርታ ውድ ቤተሰቦቼ ብዙም እንደምጠሉኝም እንዳላችሁ ብዙም ደሞ መወዱኝ ትበልጣላችሁ። ሰላማችሁን ያብዛው። ወደድ ነው ማድረጋችሁ ነው ለአላህ ብዬ። አላህ ደግሞ ወዶ ያሰድደልኝ የኛ እንቁ ውድ ቤተሰቦች ማለት ነው በእያላችሁ በሰላማችሁ በዚህ ትይበልልኝ የእኛ ተወዳጆች በሰላም ያምጣልን። በደስታ ዛሬ እንጠብቃለን እንግዲህ የኢትዮጵ ዘበኛ አድርጎናል ምንም ማድረግ አይቻልም እና በሰላም እንደምመጡ ተስፋ እናደርጋለን እና ብሩክ ያስተላለፈው ትልቅ መልእክት ነው የምር መቼ እንደምንሞት በምን እንደምንሞት አናቅም አለ የሁላችንን መጨረሻ ያሳምርልን በጣም አስተማሪ ነው የምር ለዚች አጭር ህይወት ረጅም ጉዞ ፍቅር ማጣት በጣም ያሳዝናል በአሁን ሰዓት ላይ አላህ ፍቅርን አንድነትን ይስጠን። ውድ ቤተሰቦቼ እና አለም ተራናችን ጉዞ ማንም አይቀራትም። አላህ መጨረሻችንን ያሳምርልን። እንሻላ ደግሞ በወጣትነት ከመቅረትም አላህ ይጠብቀን። እንሻላህ ረጅም ሐያት ያበድረን። የምር ሳንኖርማ እንደ ዋደራው እንዳይወስደን እና ውድ ቤተሰቦቼ ይላልሁ የወደድነው ማድረጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ያማኒላ